የሀዲያው ሆሳዕናና የቅዱስ ጊዮርጊስ ጨዋታ በአቻ ውጤት ተጠናቀቀም። የኢትዮጵያ ፕሪምየር ሊግ ሀያኛ ሳምንት ጨዋታ ከብሔራዊ ቡድኑ ጨዋታ በኋላ ዛሬ ዳግም ወደ ሜዳ ሲመለስ ቀን ዘጠኝ ሰዓት ላይ በሀዋሳ ዩኒቨርሲቲ ሜዳ በቅዱስ ጊዮርጊስና ሀዲያ ሆሳዕና ከተማ መካከል የተደረገው ጨዋታ ያለ ግብ ዜሮ ለዜሮ በሆነ አቻ ውጤት ተጠናቋል። ሁለቱም ቡድኖች ለእይታ ማራኪ በሙከራዎች ያታጀበ እንቅስቃሴ ሳያስመለክቱ ተጠናቋል። ጨዋታው ደካማ በሚባል ና አካላዊ ንክኪዎች የበዙበት ስለነበር በተደጋጋሚ በዳኛ ፊሽካ ይቆራረጥም ነበር ነው በኩል እንደተለመደ ወደ ኋላ ፈግፍጎ በመጫወት በፈጣን መልሶ ማጥቀት የግብ እድሎችን ለመፍጠር በተደጋጋሚ ሙከራዎችን ቢያደርጉም ጥላት ያለው የግብ እድል ከመፍጠር አንጻር ደካማ ነበሩ። በጨዋታው መጠናቀቂያ ሰዓት ላይ ደጋግሞ የፈረሰኞችን የግብ ክልል ቢያንኳኩ ሙከራቸው ፍሬ ሳያፈራ ነጥብ ተጋር ተወጥተዋል። ፈረሰኞቹ በጨዋታው በኳስ ቁጥጥር ተሽለው ቢታዩም ከአማካኝ ወደ አጥቂ ያደረጉት የነበረው ሽግግር በቀላሉ በተቃራኒ ቡድኖች በመምከኑ ከጎል ጋር ሳይገናኙ ጨዋታውን በአቻ ውጤት አጠናቀዋል። በጨዋታው ለግብ የቀረበው ሙከራ ተብሎ ሊነሳ የሚችለው በቅዱስ ጊዮርጊስ በኩል አጥቂው ቢንያም ፍቅሬ ከሚኬል ሳሜክ ጋር ተገናኝተው ያመከናት ለፈረሰኞቹ ምናልባትም አስቆጭ አጋጣሚ ነበረች። ውጤቱን ተከትሎ ሁለቱም ቡኖች ከመሪዎች ጋር ያላቸውን የነጥብ ልዩነት የማጥበብ እድሉን ያመከኑ ሲሆን፣ በተለይም ደግሞ ተከታዮቻቸው ተጋጣሚዎቻቸውን የሚያሸንፉ ከሆነ አሁን ካሉበት ደረጃ ዝቅ የሚሉም ይሆናል።